ሰላም ሰላም ወደ አድማጮቻችን፣ አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። ባለፉት 24 ሰዓት አርሰናልን የሚመለከቱ አዳዲስ መረጃዎች ወጥተዋል። እነዛን በቀጥታ ማቀርብላችሁ ይሆናል። የመጀመሪያው መረጃችን የሚሆነው እንግዲህ ኢታን ንዋነሪን የሚመለከት ነው። በዩሮ ከ21 ዓመት በታች ቡድን ውስጥ እንግዲህ እንግሊዝ ትናንት ምሽት ላይ ጀርመንን ሶስት ለሁለት ማሸነፍ ችላለች እና አሸናፊ መሆን ችሏል ሊከርነስ ላይ ከዚህ በፊት በጊዜያዊነት የዋናው ብሔራዊ ቡድን አሰልጣኝ የነበሩት አሁን ከዋናው ቡድን ወደ 21 ዓመት በታች ብሔራዊ ቡድን ሂደው ይህንን ዋንጫ በድጋሚ ማሳካት ችለዋል። ይህ ጥሩ እድል ነው ለይተን ነዋነሪ ከአርሰናል ውጭ ራሱን ከሌሎች ተጫዋቾች ጋር እንዲያፎካክር የሚያደርገው ነው። መድፈኞቹ የሚቀጥለው ሳምንት ትልቅ እድልን የሚያመጣ ነው የሚሆነው። እንግዲህ ጁላይ ወር ይጀምራል፣ ይርማዎቻቸውን በጠቅላላ የሚያስተዋውቁ ይሆናሉ። የማርቲን ዙቤንዲ ዝውውር ቅድሚያ የሚሰጠው ይሆናል። ከዛ ኬፓ፣ ከዛ ኖርጋርድ እያሉ የሚተዋውቁ ይሆናል። ሶስቱንም ዝውውሮች በሚቀጥለው ሳምንት የሚያስተዋውቁ ይሆናል። እንግዲህ አርሰናል ዝውውር ሐምሌ ወር ላይ የሚጀምር ይሆናል። ይህ እንግዲህ በአዲስ የውድድር ካላንደር መሰረት ማለት ነው። እንግዲህ በእግር ኳስ እስከ ጁን ድረስ ያለው በዚህኛው ያለፈው የውድድር ዓመት እየተባለ ይጠራል። ከጁላይ በኋላ ከጁላይ እስከሚቀጥለው ጁን ያለው ደግሞ እንዳንድ የውድድር ዓመት የሚቆጠር ይሆናል። ሰላም ሰላም፣ ውደድማቻችን የያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከኢትዮጵያ ውጭ ካላችሁ ደግሞ ውደድማቻችን ያያ ስፖርት ቤተሰብ እና አባል ሆኑ ጆይን ማድረጋችሁን አትርሱ። እንግዲህ የአርሰናል የአጥቂ ጉዳይ አሁንም አሳሳቢ እንደሆነ እንደቀጠለ ነው። በሚቀጥሉት ሁለት ሳምንታቶች ውስጥ መዳረሻውን እንግዲህ አንዱን ተጫዋች እንደሚያደርጉ ይጠበቃል። ዛሬ ቪክቶሪዮ ኮሬስን በሚመለከት የተለያዩ መረጃዎች ወጧ እንግዲህ በቪክቶሪዮ ኮሬስ ጉዳይ ላይ ሁሌም ስማቸው የሚነሳው የስፖርቲንግ ሊዝበኑ ኃላፊ ናቸው። የስፖርቲንግ ሊዝበኑ ፕሬዝዳንት ማለት ነው በርገስ። ይህ ሰውዬ ሁሌም እየወጣ አስተያየቶችን ይሰጣል። ከዚህ በፊት ባለፈው ስፖርቲንግ ሊዝበን ጋር መጥፎ ግንኙነት እንዲኖረው ራሱ የሚያስመስል ሁኔታ ነው። እንግዲህ ቪክቶሪዮ ኮሬስ በኢንስታግራም ፔጁ የስፖርቲንግ ሊዝበን ሉ እንዲያጠፋ ያደረገው ታቻምና ይህንን ተጫዋች ለመልቀቅ ይፈልግ ነበር። ነገር ግን ኮንትራ ማፍረሻው ሳይከፈል የመልቀቅ ድልም ነበሩት። ያንን ሳይሆን ቀረና አንድ ዓመት በመቆየት ኮንትራቱን የውል ማፍረሻ ስምምነት እንዲደርሱ በቃል ደረጃ ተስማምተው ነበር። አሁን የቪክቶሪ ኮሬስ ሙሉ በሙሉ ቤተሰቦቹና ኤጀንቱ የሚናገሩት እኛ በቃል ደረጃ ብቻ ሳይሆን የተጻፈ ዶክሜንት አለን፣ ተጫዋች የሚለቅበት ዋጋ ይታወቃል የሚል ነው። ፓርጋስ ወጣው የሰጡት አስተያየት ደግሞ ትንሽ አስቸጋሪ ነው። ዙብሜንዲን አሉ አርሰናል ዙብሜንዲን ስልሳ አምስት ሚሊዮን ዩሮ ካወጣ ለማቲያስ ኮኛ ማንቸስተር ዩናይትድ ሰባ ሁለት ሰባ አምስት ሚሊዮን ዩሮ ካወጣ ለምን ከነዚህ ተጫዋቾች የተሻለ ነው። ቪክቶር ዮኬሬስ ከነዚህ ተጫዋቾች እኮ ብዙ እድሜው ትልቅ አይደለም። ትልቅ የሚያስገርም ድንቅ ብቃት ያለው አጥቂ ነው። በመላው አውሮፓ የሱን አይነት አጥቂ አይገኝም እና ከፍ ያለ ገንዘብ እንጠይቃለን የሚል ነው። ይህ ደግሞ እንግዲህ አሳሳቢ የሚያደርገው ነው ለማንቸስተር ዩናይትድ ለአርሰናልን ጨምሮ። አርሰናሎች እንግዲህ ብዙዎቹ ለቪክቶር ዮኬሬስ ከፍተኛ ዋጋ ማውጣት የሚያፈልጉት አንደኛ ከቶፕ ፋይፍ ሊጎች የሚመጣ አጥቂ አይደለም እና የዚህን ተጫዋች ሪስኩን መውሰድ ትንሽ አስቸጋሪ ነው። ስለዚህ ዋጋው እንዲቀንስላቸው ይፈልጋሉ። አርሰናል እንግዲህ 60 ሚሊዮን ዩሮ እየታየ የሚጨምር 10 ሚሊዮን ዩሮ የመክፈል ፍላጎት ነበራቸው። አሁን ያሻሻል 7 ሚሊዮን ዩሮ እየታየ የሚከፈል 10 ሚሊዮን ዩሮ ያስባሉ። ነገር ግን አሁንም አርሰናል እንግዲህ አይ ቲንክ እና አንድሬ በርታ ና ማይክል አርቴታ የሚፈልጉትን ሰው ያውቃሉ። ነገር ግን በፉክክር ዋጋቸው እንዲቀንስ ይፈልጋሉ፣ ወደ አርሰናል በመምጣት እንዲፈልጉ በማድረግ ማለት ነው። አርቢ ላይፕዚግ አንዱ ቡድን ነው እንግዲህ፣ ምክንያቱም በቀጣዩ የፋይናንሻል ካላንደር ውስጥ የሚገባ ከሆነ ዋጋው የሚቀንስ ይሆናል ብለው ያስባሉ። ስለዚህ ድርድሮቹ እንደቀጠሉ ናቸው። ወደ የት መወሰን እንዳለባቸው እስካሁን አልታወቁም። ነገር ግን ዛሬ ቢልድ አዲስ መረጃን ይዞ ወጥቷል። የጀርመኑ ተነባቢ ጋዜጣ ቢልድ ምን ብሎ ይዞጣል ደሞ ካላችሁኝ ሁጎ ኢኬቲኬ ነው የሚመለከተው። ሁጎ ኢኬቲኬ የአርሰናል የዝውውር እቅድ ውስጥ ተካቷል የሚል ነው። አንድሬ በርታይ ተጫዋች አድናቂ ናቸው። እንግዲህ ኢንትና ፍራንክፈርት የነ ተጫዋች መልቀቅ አይፈልጉም። ኢንትና ፍራንክፈርት ደሞ ከሪቢሌቪንግ እና ከስፖርቲንግ ሊዝ በናንጻር ሲታይ በጣም ተደራራሪ ቡድን ነው። ኦልሞስት እዚህ ተጫዋች 100 ሚሊዮን ዩሮ ይፈልጋል። ቸልሲ ከዚህ ዝውውር የወጣው በዛ ምክንያት ነው። ሊቨርፑል የዚህ ተጫዋች አድናቂ ናቸው። ነገር ግን የዚህ ተጫዋች ዋጋ የሚቀንስ ከሆነ ስብስብ ውስጥ መካተት ይፈልጋሉ። ሌላኛው መረጃችን የሚሆነው ወደ አድማቻችን አጥቂዎችን በተመለከተ ኒኮላስ ጃክሰንን አርሰናሎች ይፈልጋሉ የሚል ነው። ዳንካ ካርለሰን ነው ይህንን መረጃ ይዞት የወጣው አርሰናሎች ይህንን አጥቂ ይፈልጉታል የአራት ዓመቱን አጥቂ ወደ አርሰናል ለማምጣት ነገር ግን የቼልሲ ዋጋ 50 ሚሊዮን ፓውንድ የሚሆን ነው። ይህ እንግዲህ እንደ ጭምጭም ታዩት እንጂ የሚሆን አይመስለኝም። አርሰናል ፕሩቭን የሆነ አጥቂ ያስፈልጋቸዋል። ስለዚህ ወይም የተረጋገጠ አጥቂ ያስፈልጋቸዋል፣ ያንን ያደርጋሉ እንጂ እንደዚህ አይነት ዝውውር ውስጥ የሚገቡ አይመስል ሁጎ ኢኪቲኬን እንደሚያስቡት አይነት እንደነ ሁጎ ኢኪቲኬ ሌላ አይነት በፕሪሚየር ሊጉ መጥቶ የተለየ ብቃቱ የሚያሳይ ወይም ሴስኮ ያለበለዚያ ደግሞ ቪክቶሪ ኮሬስን እመጣለሁ እንጂ ኒኮላስ ጃክሰን በቸልሲ ካልተፈለገ እንዴት በአርሰናል ቤት ቋሚ አስራ አንዱን መምራት ይችላል? በቸልሲ ቤት ባለፉት ሁለት ዓመታቶች ቡድኑን በአጥቂነት መምራት ተቸግሮ ታይቷል። በእንግሊዝ ፕሪሚየር ሊግ ከ15 በላይ ጎሎችን ማስቆጠር አልቻለም። አርሰናል ደግሞ ዋንጫ ለማሸነፍ የሚፈልግ ከሆነ ከሀያ በላይ ጎሎችን ያስፈልጉታል። ስለዚህ ከአርሰናል ይልቅ ወደ እነ በርንማውዝ ወይም ዝቅ ወደ አሉ ክለቦች ሂዶ ፐርፎርማንሱን አሳይቶ እንደገና ወደ ትልልቅ ክለቦች የመመለስ እድል ያለው ይመስለኛል። ኮንትራቶም እስከ 23 ነው እና ቸልሲ የፈለገውን ያክል ገንዘብ የመጠየቅ መብት ያለው ይመስለኛል። ሁለተኛው መረጃችን የሚሆነው እንግዲህ ፊሸርስ ሁለት አይነት መረጃዎችን ይዘው ወጥተዋል። አንደኛው የ23 አመቱ የጀርመናዊው የመስመር ተጫዋች በዶርትመንድ ቤት ድንቅ ብቃቱን እያሳየ የሚገኘው ባለፉት ሁለት ዓመታት ኬራን አደሚን የሚመለከት ነው። ኬራን አደሚ የአርሰናል የመስመር ተጫዋቾች ፍለጋ ውስጥ አንዱ ሆኖ ተካቷል ተካትቷል። 12 ጎሎችና 9 አሲስቶችን ባለፈው ውድድር አመት ማስመዝገብ ችሏል። ዶርትመንድ የድን ተጫዋች ለመልቀቅ 40 ሚሊዮን ፓውንድ ብቻ ይፈልጋል። ኬራን አደሚ በፍጥነቱ በተለይ በመልሶ ማጥቃት የተሻለ ፐርፎርማንስ የሚያሳይ ይሆናል። እንግዲህ ይህ ተጫዋች የሚመጣ ከሆነ የቡካዮሳካ ተቀያሪ እንዲሁም አ ተርፎ በግራ መስመር ላይ መጫወት የሚችል ይሆናል። ጥሩ ፐርፎርማንስ ያለው ተጫዋች ነው፣ ባለፉት ጊዜያቶች አይተናል፣ በተለይ በአውሮፓ ቻምፒየንስ ሊግ ውድድሮች ላይ። ነገር ግን ወጥነት ጉዳይ ነው ትንሽ አሳሳቢ የሚሆነው ፊሸርስ። ይህም ብቻ አይደለም መረጃ ይዘው የወጡት ሁለተኛው መረጃ ይዘው የወጡት ደግሞ አርሰናሎች አርባ ሚሊዮን ፓውንድ በማቅረብ የባርሴሎናውን የአማካኝ መስመር ተጫዋች ማርክ ካሴዶን ለመምጣት እያስባሉ የሚል ነው። ማርክ ካሴዶ በጣም በሚገርም ሁኔታ አንስ ፍሊክ ከአራተኛ ዲቪዚዮን አውጣው ወደ መጀመሪያው ወደ ላሊጋው መስመሩ አሰላለፉ ላይ አስገብቶታል። በተለይ የፔናል ጉዳትን ተከትሎ ሽፋኖችን ሰጥቶ በውድድር ዓመቱ ላይ አስደናቂ ብቃቱን አሳይቷል። ይህ የአንድ ዓመት ስፔናዊ አሁን የባርሴሎና እየተጫወተ ይገኛል። አንድ ጎልና ስድስት አሲስቶችን ባለፈው ውድድር ዓመት አሳልፏል። በተለይ ጥሩ ጨዋታ የተጫወተባቸው የሳንቲያጎ በርናባው ላይ ባርሴሎና የአንስፍሊኮ ባርሴሎና አራት ለዜሮ ባሸነፉበት ጨዋታ ላይ ጥሩ ብቃቱን አሳይቷል። ይህ አማካኝ እንግዲህ በአርሰናል ይፈለጋል። ይህ ተጫዋች እንግዲህ የሁለት ቦታዎችን ሊሸፍን ይችላል። አንደኛ የተከላካይ አማካይ መሆን የሚችል ነው። ከዛ ውጭ በስምንት ቁጥር መሰለፍ የሚችል ነው። ኳሱን ወደፊት መውሰድ ላይ ቦል ፕሮግሬሽን ላይ በጣም የተሻለ ተጫዋች ነው። አርሰናሎች እንደዚህ ተጫዋቾች የሚያስፈልጓቸው ይመስለኛል። ነገር ግን ከእንደዚህ አይነት ተጫዋች ይልቅ ደግሞ ወደ ማጥቃቱ ትንሽ ከፍ ያለ ምክንያቱም ኖርጋርድ ፈርመዋል። ዙቢሜንዲያ ለዚህ ቦታ ላይ ዲክላን ራይስን መሰለፍ የሚችል ነው። ሚካኤል ሞሬኖ መሰለፍ የሚችል ነው። በተለይ ወደ መከላከሉ ረገድ አርሰናል ጠንካራ የሚባል ነው። በተለይ ሞስኬራን የሚያስፈርም ከሆነ አርሰናል ያጥቂ የተከላካይ መስመሩ፣ እንዲሁም የአማካይ መስመሩ በመከላከሉ ረገድ ሽፋን የሚሰጡ ነው የሚሆኑት። ነገር ግን ወደ ማጥቃቱ ረገድ የሚያግዙ ተጫዋቾች ይፈልጋሉ እና እንደ ቢላላርካ ነው የሌስተር ሲቲ አይነት ተጫዋች አይነት ነው እንጂ ይህኛው ወደ መከላከል ሲከለከሉ ያዘ ነበር። ነገር ግን እድሎቹ እንዳያልፉት ከፈለገ አርሰናል አሁን የትራንስፈር ማርኬቱ ላይ ሀያ አምስት ሚሊዮን ፓውንድ ነው። ከዛ ውጭ ማይክል አርቴታ ምርጫው ካደረገው ደግሞ እስከ አርባ ሚሊዮን ፓውንድ መድፈኞቹ በዚህ ተጫዋች ላይ የሚያወጡ ይሆናል ተብሎ ይታሰባል። ሌላኛው መረጃ የሚሆነው እንግዲህ ቤን ጃኮብስ ያወጣው መረጃ ነው። ያም ገብርኤል ማርቲኔሊ ሊውስ ዲያዝን የማይሳካላቸው ከሆነ አልናስሮ ገብርኤል ማርቲኔሊ ይፈልጋሉ የሚለው ቤን ጃኮብስ በዚኛው የዝውውር መስኮት ላይ በጣም ጥሩ ጥሩ መረጃዎችን እያወጣ የሚገኝ ታማኝ ስፖርታዊ ጋዜጠኛ ነው። ይህ ጋዜጠኛ ምን አለ ታዲያ? የ23 አመቱ ብራዚላዊ እስከ 27 ከመድፈኞቹ ጋር የሚቆየው ኮንትራት እንዳለው ይታወቃል። ሰባት ጎሎች እና ሁለት አሲሶችን በእንግሊዝ ፕሪሚየር ሊግ ላይ በዘንድሮ ውድድር አመት እንዳለው ይታወቃል። ይህንን ተጫዋች ታዲያ አልናስሮች አርሰናልን የሚያጓጓ ገንዘብ በማቅረብ ለመውሰድ ይፈልጋሉ። አርሰናል በዚህ ሁኔታ ላይ ምን ያክል ደስተኛ ነው? ትንሽ የሚያስቸግር ነው የሚሆነው። አንደኛ ተጫዋቹ መልቀቅን አይፈልግም። በዚህ እድሜው በ23 አመቱ ቀጣይ ውድድር አመት ደግሞ የዓለም ዋንጫ መኖሩን እያወቀ የሚለቅ አይመስልም። ነገር ግን ድርድሮች የሚጠበቁ ይሆናል። ሌሎችን አጠራጠር ያሉ አርሰናል የሚመለከቱ ሶስት መረጃዎችን ላቀርብላችሁና የዝውውር መረጃዎቻችንን ልጨርስ። የመጀመሪያው መረጃችን የሚሆነው ሬሲ ኔልሰንን የሚመለከት ነው። እንግዲህ ባለፈው ሳምንት እንደተናገድ ነው፣ ፉልሃም የዚህ ተጫዋች ፈላጊ ነው። በጣም ደስተኛ ናቸው። መጎዳቱን ተከትሎ ነው እንግዲህ በተለይ ከጥር በኋላ መጫወትን ያልቻለው። አሁን ግን በርንማውዝ ብዙ ተጫዋቾችን ለቋል እና በዚህ ተጫዋች ላይ አንዶኒ ራያላ እምነት አላቸው ተብሎ ይህንን ተጫዋች ለመውሰድ ይፈልጋሉ። አስራ አምስት ሚሊዮን ፓውንድ አርሰናል ከዚህ ተጫዋች ላይ የሚፈልግ ይሆናል። ሁለተኛው መረጃችን የሚ የሚሆነው ሳምቢ ሎኮንጎ አልበርት ሳምቢ ሎኮንጎ በአርሰናል ቤት ምንም እንኳን ስኬታማ ያልሆነው አልበርት ሳምቢ ሎኮንጎ ወደ ሲቪያ ተልኮ በውድድር ዓመቱ እንደቆየ ይታወቃል። ሲቪያ 125 ሚሊዮን ፓውንድ ይህንን ተጫዋች የመግዛት መብት ነበራቸው። ያንን እንግዲህ አልፈለጉም። አሁን በሌሎች ቡድኖች እንደሚፈለግ ይታወቃል እና ይህ ተጫዋች እንግዲህ አርሰናልን አርሰናል የአንድ ዓመት ኮንትራቱን አራዝሞለታል። ስለዚህ አርሰናሎች በዚህ ዝውውር ይህንን ተጫዋች የሚለቁት ይሆናል። እንግዲህ የመጨረሻው መረጃችን የሚሆነው ታዳጊውን የ15 ዓመቱን ተጫዋች ማክስ ዳውንማንን ይመለከት ይህ ተጫዋች አሁን በይፋ የአርሰናል የ16 ዓመት ቡድን ስብስባ ባል ሆኗል። ይህ ማለት በእንግሊዝ ፕሪሚየር ሊግ ለመጫወት ፍቃድን የሚያገኝ ይሆናል። ይህ እንግዲህ ለአርሰናል ጥሩ ዜና ነው የሚሆነው አርሰናሎች በተለይ በአጥቂ የአማካኝ መስመር ላይ በጣም ጥሩ ፐርፎርማንስ ያላቸው ማርቲን ኦዴጋርድ፣ ኢተን ወነሪ፣ አሁን ደግሞ ማክስ ዳውንማን። በተለይ ብዙዎቹ እንደሚያወሩለት ከሆነ አርሰናሎች እንደዚህ አይነት ምርጥ ተጫዋችን አውጠው አያውቁም የሚል ነው። ከ17 ዓመት በታች የእንግሊዝ ብሔራዊ ቡድን በአውሮፓ መድረክ ላይ ሲሳተፍ ድንቅ ብቃቱን አሳይቷል። አሁንም ይህ ተጫዋች ግን የአርሰናል ስብስብ አካል ይሆናል። በብዙ ክለቦች ቢፈለግም በአርሰናል የመቆየት እቅዱን እንዳለው ግን ብዙዎቹ ይናገራሉ። በተለይ በማይልስ ዲዩስ እስከሪና ኢታን ነዋነሪ ላይ አርሰናሎች ያደረጉት ነገር ይህንን ተጫዋች እንዲያቆየው የሚያስገድድ ይሆናል። በሞስኬራ ጉዳይም አዳዲስ መረጃዎች ወጥተዋል። እንግዲህ ይህ የቫሌንሲያዊ የመሃል ተከላካይ አርሰናሎች ሙሉ በሙሉ በሚባል ደረጃ ፋብሪዚዮ ሮማኖ እንዳረጋገጠው በግል የጥቅማጥቅም ጉዳዮች ሙሉ በሙሉ ተስ ተስማምተዋል ሁለተኛ ጥያቄም የሚያቀርቡ ይሆናል። ሀያ ሚሊዮን ዩሮ አርሰናሎች እንደዚህ ተጫዋች የሚያቀርቡ ይሆናል። ይህ እንግዲህ ለአርሰናል ጥሩ እድልን የሚያመጣ የመሀል ተከላካይ ይሆናል ተብሎ ይታሰባል። እንግዲህ መደፈኞቹ ባለፈው ሳምንት ሀንድ ሶፍ አርሰናል አስራ ዘጠኝ ሚሊዮን ዩሮ አቅርበዋል የሚል ነበር። ነገር ግን በፋብሪዚዮ ሮማኖ ደግሞ አስራ አራት ሚሊዮን ዩሮ የሚል አወጥቷል። ስለዚህ ወደ ሀያ ሚሊዮን ዩሮ ይህ ዝውውር የመጠናቀቅ እድል እንዳለው ብዙዎቹ ይገምታሉ። ሰላም ሰላም ወዳጆቻችን፣ ይህ የስፖርት ነው። ላይክ ሼር፣ ኮሚንት፣ ሰብስክራይብ ማድረጋችሁን አትርሱ።